ከኔና አንቺ መሃል ምን እንደሚፈልግ እጠይቀዋለሁ። አምነሽ ከሆነ የዛሬ እርሴ ሃይሚና ብሩኬ ናቸው። እንግዲህ ሃይሚና ብሩኬ ሰሞኑን ምን እንደገጠማቸው ባናቅም አሁን ላይ ሃይሚና ብሩኬ በጣም ችግር ውስጥ ገብተዋል ማለት ነው። እንደውም የሃይሚና የብሩኬ ደጋፊዎች ብዙዎቻችሁ ተጨንቃቸዋል፣ ብዙዎቻችሁ ተጠባቸዋል። እንግዲህ ያው በአሁኑ ዘመን ወንዶች አይታመኑም። ሀይሚ ከሌላ ሴት ጋር ስትሄድ፣ ከሌላ ሴት ጋር ስትለጠፍ አይቼሃለሁ ስትል ከብሩኬ ጋር ጦርነት ፈጥራለች ማለት ነው። እንግዲህ በጣም ያሳዝናል። እውነቴ ነው ምላችሁም ብሩኬም እውነትን ካጠፋ እውነቱ መናገር አለበት። ካላረገም ደግሞ አይ አላረኩም ብሎ እውነቱ መናገር አለበት። ሀይሚን ማስቀየም የለበትም ወይም ደግሞ ማስለቀስ የለበትም። እስከ የብሩኬ ሚስቲ ናት፣ የብሩኬ ጓደኛ ናት ሲባል ከሱ ጋር ስሙዋ ጠፍተዋል ማለት ነው እና አሁን ላይ ያው እንደምታዩ ብሩኬ ከሌላ ሴድ ጋር ሲሄድ ሀይሚ አይችዋለው። ብላ በጣም ተማራ ተናዳ እየተናገረች ነው ማለት ነው። ብሩኬ እንደዚህ ማድረግ የለበትም። ባልሳሳትም ብሩኬ ያደረጋል ብዬ አልመሰከርም ማለት ነው። ምክንያቱም ሀይሚን በጣም ነው የሚወዳት በጣም ነው የሚያፈቅራት ማለት ነው። እና እንግዲህ ከተሳሳቱም ተሳስቻለሁ ብሎ እውነቱም መናገር አለበት። ለማንኛውም ላይክ